ቻይናም የዓለም የመጀመሪያውን ግዙፍ የሃይድሮጅን ቦምብ ተኮሰች። በ2025 የተገለጡ የቻይና ምርጥ አምስት አደገኛ መሳሪያዎች ካልተገመተው አህጉር አቋራጭ ባላስቲክ ሚሳኤል እስከ ባህሩ አለቃ። አስደናቂ በሆነ መንገድ ቻይናም ከሰሞኑ ኒኩለር ያልሆነ ግን በኒኩለር በላይ አውዳሚ የሆነ የሃይድሮጅን ቦምብን ጨምሮ ያልተገመቱ ድንቅ ድንቅ መሳሪያዎችን በመግለጽ ለአሜሪካ እጅ እንደማሰጥ አሳይታለች። ሀገሪቱ ፈጣን የሆነ ወታደራዊ ለውጥና ዝመናዋ ከዓለም ተጽዕኖ ፈጣሪ ሀገሮች መካከል ቀድማ እንድትሰለፍ ብሎም ታይዋንን ጨምሮ ለአሜሪካና አጋሮቿም ስጋትና ፈተና እንድትሆን አድርጓታል። አዳዲሶቹ አደገኞቹ መሳሪያዎች ታዲያ የትኞቹ ናቸው? ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ቻይና ይሄኛው የፈረንጆቹ ዓመት ከገባ ወዲህ ኒኩለር ያልሆነ አደገኛ ተቀጣጣይ ቦምብ እስከ ሃይፐርሶኒክ ሚሳይል ድረስ በተሳካ ሁኔታ ሞክራም እየታጠቀች ሲሆን የቻይናው ፒፕልስ ሊብሬሽን አርሚ ፒኤልኤ እጅግ የተጠና የትጥቅና የዝመና ሂደትን እየተከተለ ይገኛል። በዚህም ቻይና በኢንዶ ፓስፊክ ቀጠና ሀያሏና ተሰሚዋ እንድትሆን እያደረጋት ነው። በቅርቡ የተሞከረው የሀገሪቱ ኒኩለር ያልሆነው የሃይድሮጂን አረር ደግሞ የቻይናን የቀደመ ባህላዊ የኒኩለር መሳሪያዎችን የማዘመን ፍላጎቷን የሚያንጸባርቅ ነው። የዛሬው ጥንቅራችን ታዲያ ቻይና በዚህኛው ዓመት 2025 የገለጠቻቸውን አምስት አደገኛ መሳሪያዎች የምንዳስስ ሲሆን በቆይታችን የመሳሪያዎቹን ብቃትና ችሎታም አሰራራቸውንና ስትራቴጂካል ጠቀሜታቸውን አንድ በአንድ እንዳስሳለን። በተጨማሪም መሳሪያዎቹ ቻይና በደቡብ ቻይና ባህር ከታይዋን ጋር ለገባችበት እሰጥ አገባ ምን አስተዋጽኦ እንዳላቸው በዝርዝር እናያለን። እስከ ፍጻሜው አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ኅብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺህ የነበረውን 5 ሚሊዮን 649 ሺህ፣ ባለ ሶስት መኝታ 13 ሚሊዮን 268 ሺህ የነበረውን 7 ሚሊዮን 960 ሺህ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለ ቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 563333 ትሬመር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። አንደኛም አዲሱ ኒኩለር አልባው ሃይድሮጂን ፈንጂ በመያዝያ 2025 ቻይና የዓለም የመጀመሪያውን ኒኩለር ያልሆነም ግን ከኒኮለር የባሰ እጅግ አደገኛ ሆኖ የተሰራ የሃይድሮጅን ቦምብን በመስራት የተሳካ ሙከራን አድርጋለች። ይህም ከዓለም አንድ እርምጃ የቀደመችበትና መቼም የማትተኛ ሀገር መሆኗን ያስመሰከረችበት ነው። ቦምቡ የበለጸገው በቻይናው ስቴት ሺፕ ቢልዲንግ ኮርፖሬሽን ሲሆን 2000 ኪሎ ግራም ወይንም ሁለት ቶን ያክል የሚከብደው ቦምቡ በውስጡ ማግኒዥየም ሃይድራይልና ሶሊድ ስቴት ሃይድሮጂን ማቴሪያል የያዘ ሲሆን ሁለቱ በፍንዳታ ወቅት አንድ ሺህ ሴልሸስ ነጭ እሳት በመፍጠር አካባቢን ማጋየትና ከባድ ጉዳት ማድረስ ይችላል። ይህ ማለት ደግሞ ከአደገኛው ቲኤንቲ ፍንዳታ በ15 እጥፍ ይበልጣል ማለት ነው። የኒውክለር መሳሪያ ባለመሆኑ ደግሞ ምንም አይነት ዩራኒየምም ሆነም ፕሎቲኒየም አይፈልግም። በነዚህ ውድ ንጥረ ነገሮች ምትክ በኬሚካል ሪያክሽን ብቻ ማግኒዥየም ሃይድራይድን ወደ ደቃቅ ቅንጣቶች በመቀየር ሃይድሮጅን ጋዝ በማውጣት አደገኛም የፈንጂ ኃይል መፍጠር ችሏል። ይህ አዲስና አደገኛ ተቀጣጣይ የቻይና ቦምብ በሚፈጥረው የፍንዳታ ከፍተኛ ሙቀትና እሳት የጥቃት ኢላማዎቹን ብረቶችም ሆኑ አሉሚኒየሞች ያለምንም ርኅራዬ ወዲያውኑ ያቀልጣቸዋል። በዚህም የጥቃት ኢላማ የሆኑ ተሽከርካሪዎች፣ የጦር መርከቦች፣ ከተሞች ይሄ መሳሪያ ከተተኮሰባቸው የመትረፍ እድላቸው ዜሮ ነው። አብዛኞቹ የፈንጂ አይነቶች ተመሳሳይ አካሄድን የማይጠቀሙ ሲሆን ብዙዎቹ በሙቀት ከመቅለጥ ይልቅ በኬኔቲክ ኢነርጂ በሚበታተኑ ፈንጂዎች ማውደምን ይመርጡ ነበር። ይሄኛው ግን ከሁሉም የተለየና ውጤታማም ጭምር ነው። በስትራቴጂካዊ ጥቅም ደረጃም ቻይና የማያዳግም እድልን በእጇ አድርጋለች። ይህ ቦምብ የቻይናን አደገኛ የማጥቃት ብቃት ከፍ ያደረገው ሲሆን ያለ ኒኩለር አረር ከፍተኛ ጥቃት እንድታደርስ የሚያስችላትና እነ ታይዋንን ለማስገበር ሁነኛ መከታ የሚሆናት መሳሪያም ጭምር ነው። ምንም ሆነ ምንም ታዲያ የቻይና ያልተገመተ አዲስ ተግባር ዓለምን ያንቀጠቀጠና ጠላቶቿም አይናቸውን እንዲቀላ ያደረገ ነው። ዓለም በኒውክሌር መሳሪያ ጉዳይ ሲባላ፣ ከዛም የባሰ ግን ብዙ ትኩረት በሌለው መልኩ የተከሰተችው ቻይናም የዓለምን የዘመናዊ መሳሪያ ባለቤትነት እሽቅድድም የምትመራበት ካርድ የመዘዘችም ይመስላል። ከዚህ ቀጥሎ የሚጠበቀው ደግሞ የአሜሪካ ምላሽና አጸፋ ሲሆን ይህንን የሚያስከነዳ ምን መሳሪያ ልታወጣ ትችላለች የሚለው አነጋጋሪ ሆኗል። ምክንያቱም ቻይና አንድ መሳሪያ ስትመዝ ፔንታጎን መንቃት ይጀምራልና። ዶንፌንግ ዲኤፍ 41 ሀጉር ዘለል ባላስቲክ ሚሳይል። ዲኤፍ 41 የቻይና የላቀውና ዘመናዊ ሀጉር አቋራጭ ባላስቲክ ሚሳይል አይሲቢኤም ሲሆን ይህ አደገኛ ሚሳይል ከ12000 እስከ 15000 ኪሎ ሜትር ርቀት በየትኛው የዓለም ክፍል የሚገኙ ታርጌቶቹን ጠንቀቅ ባለ መንገድ ማጥቃት ይችላል። የቻይናን ጦር የተቀላቀለው ከ2017 ጀምሮ ሲሆን እስካሁን ድረስ ከፍተኛ ማሻሻያ እየተደረገለትናም እየዘመነም በ2025 እንደገና አስፈሪ ሆኖ ተጋልጧል። ዲ ኤፍ 41 እስከ 10 የሚደርሱ ለየብቻቸው ማጥቃት የሚችሉ አረሮችን ይይዛል። እነዚህ የኒኩለር አረሮች ደግሞ ለየብቻቸው 150 ኪሎ ቶን ፈንጂ የታጠቁ ናቸው። ይህንን ሀጉር አቋራጭ ሚሳኤል ለየት የሚያደርገው ተተኩሶ በደቂቃዎች ውስጥ ሰማያውን እስኪንጥ ድረስ ቀድሞ የሚያልፋቸው ወሳኝ የኢንጂነሪንግ ደረጃዎችን ያልፋል። ፍጥነቱ እጅግ ኃይለኛ በመሆኑ ሚሳኤሉ ሃይፐርሶኒክ ነው። ወደ ሰማይ ተወንጭፎ ወደ ታርጌቱ ሲወርድ እዛው ሰማይ ላይ እንዳለ ተሰነጣጥቆ አስር አደገኛ አውዳሚ አረሮችን ከጭንቅላቱ ያወጣል። እያንዳንዳቸው አረሮች ደግሞ ለየብቻቸው ወደ መሬት በመውረድ የተለያዩ አስር ታርጌቶችን ማውደም ይችላሉ። ሚሳኤሉ የዚህ ዘመን ምርጡ ሚሳኤል ያደረገው አንድ ነገር አለ። ማልቲፕል ኢንዲፔንደንትሊ ታርጌታብል ሪኢንተሪ ቬይክል ሲስተም ያለው መሆኑም ይህ ማለት አስሩ የሚሸከማቸው የሚሳኤል አረሮች አንዴ ወደ ታርጌቱ ከተለቀቁ በኋላም በራሳቸው ውሳኔ ማጥቃት የሚችሉ ናቸው። አንዱ ሚሳኤል እንደ ስሙ አንድ ብቻ ሳይሆን አስር ነው ማለት ነው። ሚሳኤሉ በራሱ አስተኳሽ ተሽከርካሪ መኪና አማካኝነት ከቦታ ቦታ እየተንቀሳቀሰ ራሱን ችሎ መተኮስ የሚችል ሲሆን ተሸካሚው መኪናም በብዙ ጎማዎች የሚንቀሳቀስ ነው። ይህ ሚሳኤል እጅግ አደገኛና ጥቅጥቅ ያለ የኒውክለር ፈንጂ አረርን የሚሸከም ሲሆን ይህ አደገኛ አረር ደግሞ ወደ ጠላት አውድማ በመሄድና ከፍተኛ ፍንዳታ በመፍጠር ወደ አመድነት የሚቀይር አደገኛ ገዳይ ነው። የዚህ ተወንጫፊ ሚሳኤል ድንቅ ብቃቱ ደግሞ ምንም አይነት ፍጥነት ይኖረው፣ ነገር ግን ሰማይ ላይ በመተጣጠፍ የሚደርስበት የለም። የአህጉር አቋራጭ ሚሳኤሎች ላይ ፍጥነት ዋነኛ የመመዘኛ መስፈርታቸው ነው። በፍጥነት እየተጓዘ ሚሳኤል በፍጥነት ጠላትን ያጠቃል። ቀድሞ ያጠቃ አካል ደግሞ ጉዳቱን ይቀንሳል፣ አሸናፊነቱንም ያጠናክራል። ይሄ ሚሳኤል ያለው አካል ደግሞ በመጨረሻም ያሸንፋል ማለት ነው። ቻይና የማሸነፉን መንገድ ይዘዋለች። የምትጨነቀው አሜሪካ ደግሞ ቻይና ተመሳሳይ የሆኑ ወደ 600 የሚጠጉ ሚሳኤሎችን አበልጽጋለች ሲልም ተሰምቷል። ያም ሆነ ይህ ከርቀት አንጻር እነዚህ አህጉር አቋራጭ ሚሳኤሎች ከአሜሪካ ጋር ቻይና ግጭት ውስጥ ብትገባ የአሜሪካ ምድር ድረስ ሄደው ማጥቃት የሚያስችል አቅም አላቸው። የአሜሪካ ጭንቀትም ይሄው ጭምር ነው። ሶስተኛው የባህሩ አለቃ አውዳሚው ታይፕ 055 ዲስትሮየር። ከ2020 ጀምሮ አገልግሎት ላይ ያለው የባህሩ አለቃ ታይፕ 055 ሬንሃይ ክላስ ዲስትሮየር መሳሪያ የዓለማችን እጅግ አደገኛ የመርከብ ላይ ተዋጊ መሳሪያ ሲሆን በ2025 በሌላ መልክ ብቅ ብሏል። 13,000 ቶን የሚመዝነው መሳሪያው 112 ቨርቲካል ላውንጅ ሲስተሞች ያሉትናም ወደ ጠላት መርከቦች አደገኛ አረር የሚያፍረከርክ ወደ ሰማይ ተኩሶ የጠላትን በራሪ አጥቂ የሚያወደብ ወደ ምድር ሚሳይል አስወንጭፎ ጠላትን የሚፈረፍር እንደ ዋይጄ 18ና ሲጄ ቴን ያሉ የረጅም ርቀት ክሩዝ ሚሳይሎችንም ይታጠቃል። አደገኛ አስተኳሹ መንታ የራዳር ሲስተሞች ያሉትናም አደገኛ የኤሌክትሮኒክስ አዋጊዎችን የታጠቀ ሲሆን የአሜሪካን ጦር መርከቦች በሚያስንቅ መልኩ የተዋቀረ አደገኛ የቻይና ተዋጊ ነው። ይሄ ታይፕ 055 በአንድ ጊዜ ብዙ ጥቃቶችን በማድረስ ወደር የሌለው ሲሆን በደቡብ ቻይና ባህር የቻይናን ፍላጎት ለማስከበር ወሳኙ ክንዷ ሲሆን ምናልባትም ተተናኳሾቿ በዛ ሰፈር የሚፈሩት ባላንጣቸውም ጭምር ነው። አራት አደገኛው ቦምባ ዝናቢ የጦር ጄት ኤች 20 ይሄ ዢያን ኤችቱ የቻይና የላቀውና የመጀመሪያው ቦምባ አዝናቢ አውሮፕላን ሲሆን ወደ አገልግሎት የገባው በዚህኛው አመት፣ በ2025 ነው። በዚህም የቻይናውን ፒፕልስ ሊብሬሽን አርሚን የአየር ብቃት ወደ ሌላ ከፍታ አሻግሮታል። ይሄ የጦር ጄት አስደናቂ ጉልበትና ብቃት ያለው ሲሆን በአንዴ ወደ 200 ቶን ክብደት ተሸክሞ በአንድ የነዳጅ ሙሌት እስከ 8500 ኪሎ ሜትር መሸፈን ይችላል። በተጨማሪም ኤች ቱኦ የኒኩለር ቦምቦችን ታጥቆ ብቃት ማድረስ የሃይፐርሶኒክ ሚሳይሎችን ማስወንጨፍና የፓስፊክ ውቅያኖስን በብቃት አቋርጦ ታርጌቱን ማውደም ይቻለዋል። የማብራሪያ ክንፉና አብዛኛው ዲዛይኑ የአሜሪካውን ቢቱ ስፕሪትን አደገኛ ቦምብ ጣይ የሚመስል ሲሆን እነዚህ ተመሳሳይ ዲዛይን ያላቸው አውሮፕላኖች ታዲያ ከሌሎቹ የጦር ጄቶች የተለየ አሰራር አላቸው። የተለመዱ አይነት አውሮፕላኖች ዋናው አውሮፕላን ክፍል ሁለት ክንፎችና ከኋላ በኩል ሶስት ማረጋጊያዎች ወይም ስታብላይዘርስ አሏቸው። ክንፎቹ አውሮፕላኑን በቀላሉ በአየር ላይ ለማንሳፈፍ ሲያስችሉት፣ አብራሪዎቹ የክንፎቹንና የማረጋጊያዎቹን ተንቀሳቃሽ ክፍሎች በመቆጣጠሪያቸው አማካኝነት በመነካካት ይዘውሩታል። እነዚህ ተንቀሳቃሽ ክፍሎች በመነካካት አየር በአውሮፕላኑ ዙሪያ የሚዘዋወርበትን ሁኔታ በመቆጣጠር አውሮፕላኑን ከፍ ዝቅ እንዲሁም አቅጣጫ ለመቀየር እያስችሉታል። ማረጋጊያዎቹ ወይም ስታብላይዘርስ ደግሞ አውሮፕላኑ ከፍታን እንዲጠብቅ እያደርጉታል። አምስተኛ ዲኤፍ ዜድኤፍ አደገኛው ሃይፐርሶኒክ ሚሳይል ዲኤፍ ዘድኤፍ ከድምፅ የሚፈጥ የሚፈጥነው አደገኛ ሚሳኤል ሌላኛው ስሙ ው 14 ነው። ይህ ሚሳኤል ታዲያ የቻይናን የሃይፐርሶኒክ ሚሳኤሎች ምርት ብቃት ጥግ ድረስ ማሳየት የሚችል ሲሆን ፍጥነቱ ከማች 5 እስከ ማች 10 ይደርሳል። ይህ ማለት ደግሞ ከድምፅ 10 እጥፍ የሆነ ፍጥነት አለው ማለት ነው። ይህ ሚሳኤል ባልተገመተ ፍጥነቱ ብቃቱ የአሜሪካኖቹን ቲኤችኤኤዲ እና ኤስኤም 3 ጸረ ሚሳኤሎችን ሰንጥቆ ጥቃት የማድረስ ብቃትም አለው ከ2019 ጀምሮ አገልግሎት ላይ ያለ ቢሆንም እየተሻሻለና እየዘመነም፣ አሁን ደግሞ የኒኮለር አረር ተሸካሚ ሆኖ ብቅ ብሏል። ቻይና በጠቅላላ በ2025 ይህንን ሚሳኤል ጨምሮ ሌሎች ወሳኝ መሳሪያዎችን የገለጠች ሲሆን የማትቻል መሆኗንም እያሳየችን ነው። የአሜሪካው ፔንታጎን በበኩሉ ይህ ሚሳኤል በቀጠናው ሰላም እንዳይፈጠር ብሎም ቻይና ኃይልን ለብቻዋ እንድትቆጣጠር ያደርጋታል ያለ ሲሆን በታይዋን ጉዳይ ቻይናን የምትተነክሰው አሜሪካም ልኳን እያየችም ይመስላል። የተወደዳችሁ የሰሞነኛ ቤተሰቦች የቻይናና የአሜሪካ ተግባር አሁን ላይ መሳሪያን መማዘዝ ሆኗል። በቻይና በኩል በየጊዜው የሚወጡት መሳሪያዎች ደግሞ አስደናቂ እንደሆኑ ቀጥሏል። ምናልባት እነዚህ መሳሪያዎች የታይዋን ጉዳይ ከተቀሰቀሰም አደገኝነታቸው የመገለጹ እድል ከፍተኛ ነው። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑን እያልን ተሰናበትን። ሰናይ ጊዜ። በኤምባሲ በተከበበችውና የአፍሪካ ሕብረት መቀመጫ በሆነችው በተወዳጇ ሰፈር ሳርቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለሁለት ሁለት መኝታ ዘጠኝ ሚሊዮን አራት መቶ አስራ ስድስት ሺ የነበረውን አምስት ሚሊዮን ስድስት መቶ አርባ ዘጠኝ ሺ ባለ ሶስት መኝታ አስራ ሶስት ሚሊዮን ሁለት መቶ ስልሳ ስምንት ሺ የነበረውን ሰባት ሚሊዮን ዘጠኝ መቶ ስልሳ ሺ የዚህ እድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 56 33 33 ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።